የማዕከላዊ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ምክትልና የመሰረተ ልማት ክላስተር ማስተባበሪያ ጽህፈት ቤት ኃላፊ አቶ አማን ኑረዲን መድረኩን ባስጀመሩበት ወቅት እንደገለጹት ዜጎች ወደ ዲጂታሉ ዓለም እንዲገቡ በሁሉም ቦታዎች የኢትዮ ኮደርስ ስልጠና እየተሰጠ ነው። የክልሉ አመራርና ባለሙያዎች ስልጠናውን በአግባቡ በመከታተልና ዲጂታል ኢኮኖሚውን በመቀላቀል በትርፍ ሰዓታቸው እየሰሩ ራሳቸውና ሀገራቸውን ማሳደግ ይጠበቅባቸዋል ነው ያሉት። በክልሉ ወልቂጤ ክላስተር የሚገኙ ባለሙያዎችና አመራሮች ስልጠናውን በአግባቡ በመከታተል ሁሉም የስልጠናው ዙሩ ጨርሰው ሰርቲፊኬት መያዝ እንደሚጠበቅባቸውም አብራርቷል። ኦልሬዲ አራት ዙሩን ስልጠና ጨርሶ ሰርቲፊኬት ይዞ ዲጂታል ኢኮኖሚው ላይ ከተለያዩ ካምፓኒዎች ጋር በመነጋገር የራሱን ህይወት የሚቀይርበት ተጨማሪ ስራ የሚሰራበት፣ ራሱን የሚያሻሽልበት እንደ ሀገርም ደግሞ ዲጂታል ኢኮኖሚው ላይ የተቀላቀሉ ዜጎችን ቁጥር የማሳደግ ስራ የሚሰራበት ስለሆነ የጉራጌ ዞን ሳይንስና ኢንፎርሜሽን ቴክኖሎጂ መምሪያ ኃላፊ አቶ ደምስ ገብሪ በበኩላቸው ኢትዮ ኮደርስ ከተጀመረ አንድ ዓመት እንዳስቆጠረም አንስተዋል። ኢትዮ ኮደርስ ዘርፈ ብዙ ጠቀሜታዎች እንዳሉት የገለጹት አቶ ደምስ በሌሎች ሀገራት ተሞክሮ ውጤታማ መሆኑና በሀገራችን ኢትዮጵያም ስልጠናው በነጻ እየተሰጠ ይገኛል። የኢትዮ ኮደርስ ኮርሶች አራት መሆናቸውና ኮርሶቹ ለማጠናቀቅ ከስድስት እስከ ስምንት ሳምንታት እንደሚያስፈልግ፣ ኮርሶቹን በአጭር ጊዜ ለመጨረስ ትኩረት እንደሚፈልግ አብራርተዋል። ኮርሶቹ ስናያቸው አራት ናቸው። እስካሁን የተለቀቀው በስምምነቱ እስከ ስድስት ድረስ ነው የሚደርሰው። ሲጀመር ሶስት ኮርስ ነበር የነበረው። አራተኛ ኮርስ ደግሞ አርቲፊሻል ኢንተሊጀንስ ተለቋል። አሁን በቅርብ ጊዜ ደግሞ እየሄደ ሲመጣ ይሄ ቁጥራችን እየጨመረ ሲመጣ ኮርሶቹም እየጨመሩ ነው የሚሄዱት። እስከ ስድስት ኮርስ ድረስ ይደርሳል። እነዚህ ኮርሶች ከስድስት ሳምንት እስከ ስምንት ሳምንት ይፈጃሉ አንዳቸው ከዚህ ቀደም ኮርሶቹን ለመማር ከሞባይል ዳታ ጋር በተያያዘ የሚነሱ ችግሮች እንደነበሩና አሁን ላይ ከቴሌ ጋር በመነጋገር ኮርሶቹን የሞባይል ዳታ ሳይቆጥር መማር እንደሚቻል ገልጸው ከ11ኛ ክፍልና ከዚያ በላይ የተማረ ሰው ኮርሶቹን መከታተል እንደሚችል አመላክቷል። ቴሌ ዩዳሲቲ ፕላትፎርሙ ላይ ኢትዮ ኮደርስ የሚለው ዌብሳይት ላይ ስንገባ ሌላ ነገር ስንጠቀማለን። ልክ እሷን ከፍተን ዳታችን አብርተን ወደ ዩዳሲቲ ዌብሳይት ላይ ገብተን ኮርሶቹን መማር ስንጀምር ነጻ ነው የሚሆ ሰልጣኞቹ በሰጡት አስተያየትም ስልጠናው ዲጂታሉ ዓለም እንዲያውቁትና ራሳቸው ድቁ ለማድረግ እንደሚረዳቸው ገልጸው በተሰጣቸው ኦሬንቴሽን መሰረት እንደሚከታተሉ ተናግሯል። ስልጠናውን በአግባቡ በመከታተልና እውቀት በመጨበጥ በአጭር ጊዜ ውስጥ የሰርተፊኬት ባለቤት ለመሆን ጥረት እንደሚያደርጉም አስታውቋል። ፈጥኜ ጀምሬ ስልጠናውን ለመጨረስ ጉጉት አለኝ እና ስልጠናውን ጀምሬ ካላጠናቀቅኩ ደግሞ ምን ችግር እንደሚኖረው በተገቢው ስለተቀመጠ ይህንን በተገቢው ለመጨረስ ዝግጁ ነኝ ማለት ነው። ይህንን ሳላቋርጥ በአጭር ጊዜ ውስጥ ፕሮግራሙን እንደ ጀመርኩ ለማጠናቀቅ በጣም ተነሳሽነቱ አለኝ። ደራሴ ቴክኖሎጂው በዚህ ልክ ለእኛ ወረንት በመደረጋችን በጣም ደስ ብሎኛል። እናም ደግሞ በቀጣይ ያው እኔ ሰው ሀብትም እንደመሆኔ መጠን ያሉትን ሰራተኞችንም ወደ ተግባር እንዲገቡ የቀጣይ ተግባራችን ይሆናል።